ስማም ሰርቆሽ ነው ልቤን ሰበረው። አባባም ነው የአንተ ጓደኛ ኪሩቤል ልቤን ሰበረው። ጽናት፣ አልገባኝም። ምንድን ነው የተፈጠሩ? ለቤቲ ቀለበት ሊያደርግላት ነው። ምን? ኪሩቤል፣ በምንም ታምር ይሄን ነገር አያደርጉ ካላበደ በስተቀር። በምንም ተአምር ይሄን አያደርጉ። ለካ እንደዛ የካብኝ፣ እንደዚህ ሊያዋርደኝ ነው። ከዚህ ስወጣ ደግሞ የመለሰኝ ደጋግሞ ሊሰባብረኝ ነው። በቃ ጽናት፣ አንቺ ተረጋጊ። እኔ ኪራን አዋርደዋለሁ። እሺ። በፍፁም ፍቅር መሃል እንደገባው ነግሮኛል። ስለዚህ ደስታውን አይቼ እሄዳለሁ። እንዴ ምን ማለት ነው? ህይወት ሽኮ ነው። ተው እንደ ቤት የሚወደው ማንም እንደሌላ ነግሮኛል። ፅናት፣ ቆይ ግን ደህና ነሽ አይደለውም? ነው፣ በቃ እሱን ማላይበት የሆነ ቦታ ውሰደኝ። የት ልውሰድሽ? መጠጣት ያረጋጋል ብለኛል። በቃ እንጠጣ። ፅናት፣ እንደዛማ ይሁን። አንተ እንኳን እስኪ ተረዳኝ ባክህ ሲጀምር አሁን ስለተናደድሽ ነው እንጂ መፍትሄ እንዳልሆነ እኮ ታውቂያለሽ አይደለ? በቃ ተው ባሌን ገንዘብ ሂጅ፣ እጠጣለሁ። እሺ ጽናት፣ ጽናት ምን አይነት ጥያቄ ነው? ማለቴ ለምንድን ነው በእኔ ተስፋ ማትቆርጭ? እንድን ፍቅር ራሱ እኮ ተስፋ ለመቁረጥ ነው። ደግሞ እኔ ለምፈልገው ነገር ምን ድረስ እንደሚሄድ በደንብ ታውቃለህ። ገለሽ እኔ ማ ሰሞኑን ከአንቺ ውጭ በአንቺ ልክ የሚወደኝ ሰው እንደሌለ አረጋግቻለሁ። አቤት ምን አልከኝ? ጆሮሽ ስድብ ብቻ ነው እንደሚሰማ። አረ ይሰማል። ቆይ ምንድን ነው ያልከኝ? አንዴ ድገምልኝ። ሰምተሻል። ኪራ ቤቲ ነሽ፣ አውቀኛል። አዎ ቤቲ ነሽ ፍቅረኛዬ የነበርሽው፣ ለአንቺ የፍቅር ጥማት ስትይ ፅናትን መርዝ ያጠጣሽው ለፍቅርሽ ስቲ ሰውን ለመግደል የሞከርሽው አሁን ደግሞ ሰውን በማስፈራራት ያንቺ ለማድረግ የምትሞክር ቤቲ ነሽ። ግን ደግሞ ለፍቅራችን ብዬ ነው ኪራዬ። በጣም ነው መወደ እሱንም አቋዩ ለእኔ ስቲ ጋህንም እንደምትገቢ አንተ ነ በለኝ እንጂ የትም እመጣለሁ። ግን ኪራዬ ከልብህ ነው አይደል? ለአንተ ያለኝን ፍቅር ስሜት እየተረዳኝ ከልብህ ነው። ቆይቶም ቢሆን ከልክ ያለፈ ፍቅር ሴጣን እንዳረገች ገብቶኛል። ግን ደግሞ ያንተ መውደድ መልሶ መልአክ ያደርገኛል። እስኪ እናወራበታለን። አታወራኝ። ለእኔ እንደዚህ ማለት ራሱ ከምንም በላይ ነው። ስልክ እየጠራ ነበር። ማን ደወለ? እናቱ እንደ ሀውልት ትደርቀሽ ቀረሽ እኮ። ትቆያለሽ? ሲጀመር መምጣት ፈልጋ ነው እንጂ ማንም የደወለ ሰው የለም። ኪራዬ ወይ ምሳ በላ እንዴ? አይ አልበለው እና ውጭ እንብላ። እሺ። እንዳንቺ አይነት ቆንጂዬ ምሳ ነው ምገብስሽ? ቆይ በህልሜ አይደለማ በውኔ ነው። ቆይ የኔ ኪራ ተመለሰ፣ በቃ ስለቴ ሰመረ ማለት ነው። ሰላም፣ ሰላም ጤና ይስጥልን ውድና የተከበራችሁ ውድ የአስቱ ቤተሰቦች በያላችሁበት ሰላማችሁ ብዙ ይበልልኝ። ዛሬው እንደተለመደ ጽናት ክፍል አርባ አራት ይዣላችሁ መጥቻለሁኝ ማለት ነው። ላይክ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በትህትና እንጠይቃለን ማለት ነው። እንደተለመደው ኪራይን እንግዲህ ቤቲን ለመውደድ እንግዲህ ተገድዷል ማለት ነው። ያው ፍላሹም ጠፍተዋል ግን ኪራይ አያውቅም። ግን ቢሬ ቤቲን እየወደደ ይገኛል ማለት ነው። እዚህ ጋር ደግሞ ሀኒና ሚኪ እንግዲህ ከሐኪም ቤት መጥቶ ተሰባስቦ ቁጭ ብሎ ምን ሆነሃል ኪራይ እያሉ ይገኛሉ ማለት ነው። ኪራይ በጽናት ደገፍ ብሎ ጸጉሩን እያሸሸችው ትገኛለች። ምሩን በቃ ቡና ላቅርብ፣ ለአንድነት ቡና ቅርብ ይልበላት ብላ ብድግ ብላ ተነስታለች ማለት ነው። እንደዛ እያሉም ያለ ጸጉሩን እያሸችው እያለ ቤቲ ትመጣና። በቃ እዚህ ቤት የመሳጅ ቤት ሆነዋል እንዴ ትላለች ማለት ነው። እንግዲህ አው አንቺ ማነሽ ትላታለች ሀኒ ማለት ነው። እንደዛ ስትላት አንቺ ደግሞ ማነሽ ስትላት አንቺ ማነሽ ሁለቱም እንደዚህ የተባባሉ ቤት ስነ ስርዓት ኖሮሽ እንግዲህ አክቢሪ እያላት ይገኛል ኪራዬ ማለት ነው። እሺ የውልሽ የኔ እናት እያለ እንግዲህ የሀኒ ባለቤት እንግዲህ ይመልስላታል ማለት ነው። እሺ ማለባት ስትለው እኔ ሚኪያስ እባላለሁ። ባለቤቴ ደግሞ የኪራይ ጎረቤቶች ነን ሀኒት ትባላለች። ውሽ እንዴት ደስ ይላል ስትል፣ እኔ ደግሞ እንጮኛው ላይ ስትል፣ ስለዚህ ጎረቤት አሞች ነን ትላታለች ማለት ነው። ቅድም ይሄን ነገር ስትደግሚ ተምቼ ነበረ። የማን ጮኛ ነሽ እንዴት ትላታለች? የኪራይ ስትል፣ ትንሽ ያለ መግባባት ተፈጥሮ ነበር። አሁን ተመልሽ ያለው ጽናት ቤቲ ማለት እሷ ናት ስትላት፣ አዎ ትላታለች። ቆይ ሲጀመር እዚህ ቤት ምን ትሰራለች እያለ ይመልሳላታል ማለት። ቆይ ታቆኛላችሁ በጭራቅነትሽን አው እናቅሻለን። ሴትዮ ተረጋጊ፣ ሚስቴ ለቀቅ አድርጊ እያለ ይመልስላታል ማለት ነው። የሰው ፍቅረኛ እንደዚህ ለሚስቱ ይቆጣጠራል፣ ግን የኔ ባለቤት ቁጭ ብሎ የሰው ፀጉርን እያሻል ትላለች ቤቲ። እንደዛ ብላ ብድቅ ብላ ተነሳለች። ቆይ እዚህ ቤት ምን እንደተፈጠረ ልታስረዱኝ ትችላላችሁ? ትላለች ሀኒ ማለት ነው። እንደዛ እያለች እንግዲህ እዚህ ጋር ናሆምና ምሩ ደረጃ ላይ ቁጭ ብሎ ፍቅራቸውን እያዋሩ ሲገኙ ተባክህ እኔ ለአንተ ብዬ ነው እየሸሸሁት ማለት እኔ ከታመምኩኝ አንተ በእኔ ላይ እንዳታዝን እኔ ስለሚያመኝ በእኔ እንዳታዝን ነው ትለዋለች። ሀኒ ደግሞ ምን እንደተፈጠረ እንዳለም ምንም ነገር ሳታስቀሪ ንገሪ ስትላት ቆይ ከየት ልጀምርና ንገሪ ስትላት ቆያ ሁሉ ካደረጋት በኋላ እዚ ቤት ለምን መጣች? ትላለች ነው ያመጣት ትላለች። ትልቁ ዳቦሌት ሆነ ማለት አሁን ትላለች። ኪራይ ደግሞ እንደምታዩም ተቀይረዋል። አይስቅም፣ አይጫወትም፣ ምግብ እንኳን አይበላም። በቃ መዋል ዋለው ምን እንዳደረገች አላቅም። ቆይ ምልት ያደረግ መጣች ስትላት፣ እኔ አላቅም፣ ግን በሆነ ነገር አስፈራርተዋለች ብላ ጽናት መልሳለች። በምን ስትላት፣ እንጃ ግን ኬላይ ሊያለ አንዳች ነገር እንደዚህ አይሆንም ትላጣለች ማለት ነው። ከዛ ጽዬ አሁን በቃ እንዲች ብለሽ አታስቢ፣ እኔ መጥቼልሻለሁ፣ ሀኒ፣ እኔ አለሁ እያለቻት ነው የፅናት ማለት ነው። የሆነ ነገር ፈጥረን፣ የሆነ ነገር ሲስተም ፈጥረን እንደርስበታለን፣ አታስቢ ትላታለች። አላቅም ሀኒ፣ እኔ በጣም አቅቶኛል፣ በጣም ደክሞኛል፣ በጣም አቀሻቅሾኛል ትላታለች። በቃ እሺ፣ ነይ ታች ንውረድ፣ ባሎቻችን እንዳይጨናነቁ እያለቻት ሀኒ ተነሽ ብላት እንግዲህ ተነስታ ወደ ታች ሄዱ ነው ማለት ነው። እዚህ ጋር እንደሚገኙ ሀኒና የሀኒ ባለቤት መጥቶ ማንም የለም በቃ እንውጣ ሲሉ ሲመታ ብድግ ትልና እንግዲህ ሳጠይቁኝ እንዴት ትወጣላችሁ ትላለች ማለት ነው። እንደዛ ብላ ትመልስላ። አይ እኛማ ማንም ሰው ስላጣ እንውጣ ብለን ነበረ ትላታለች ማለት ነው። እዚህ ጋር እንደሚመለከት እንደምትመለከት ከሆነ ኪራይና የሃኒ ባለቤት ሚኪያስ ቆይ ኪራይ ምን ሆነሃል? ነገሮቹ በግልጽ እስኪ ንገረኝ፣ ወንድ ከወንድ ነው የምናወራው። እስኪ ንገረኝ እስኪ ሁሉም ነገርህን አጋራኝ ይለዋል ማለት ነው። ይውል ኪራይ እኔ ሀና ለማግባት ሲወስን ከእናቴና ከነምንም ምንም ነገር ከነስራ የምትቼ ነው የወጣሁት ይላታል ማለት ነው። ለነገሩ ቤተሰቦቼ ሃናን እኔን የቀረበችኝ ለገንዘብ ያልሀብት ስለመሰላቸው ሁሉም ነገር በስርዓት በስማችና በስማችን ዞር እና የፈለከው ማግኘት ይችላል፤ ሲሉኝ እኔ ሀኒ መርጭ ያለው ሁሉም ነገር ትቼ እያለ የኪራይ ምክር ቢጤ ይሰጠዋል ማለት ነው። እኔ በሀና ላይ ሙሉ ሙሉ ስለምተማመን ቅንጣት ያክል አላመታሁም። እኔ ሀናን ስለምወዳትና ስለማፈቅራት ነው። አየህ አንዳንዴ ፍቅር እውር ነው ብሎ ይመልስለታል ማለት ነው። ምክር ሲሰጠውም እንግዲህ ኪራይ ምንም ምክሩም ሊቀበሉም አልቻለም ማለት ነው። የሌላ ሰው እጅ ላይ ውሳኔ ያስገድድሃል ይለዋል። እና ፍሬዎቹ በጣም ደስ ይላል ይላል። ከዛ ትንሽ መስሎሃል ብሎ የሳቀ የእናንተን በጣም ያስቀናል ይላል። አንዳንዴ የአንተና የጽናት ፍቅር ሳይ በጣም ያሳለፍነው ነገር ያስታውሰኛል ይለዋል ማለት ነው። አንዳችሁ ለአንዳችሁ ነፍሳችሁ ቃል መስጠት ማሳሱ ታሳዩኛላችሁ ግን በመካከላችሁ ያለው ነገር ትንሽዬ ነገር ያለቤችህ ብጤ ነገር እሱ ማስወገድ አቃታ፣ ኪራይ፣ በየጊዜ መፍትሄ ካላበጀኸው እንደ ካዘን እያደገች እየሰፋች ፍቅራችሁን እንዳትነጥቃችሁ እያፈራሁ ነው ይለዋል ሚኪ። እኔ ጽናት ብዙ ነገር አድርጌያታለሁኝ። ከእኔ ጋር ከሆነች ደግሞ ትጎዳለች። እኔ በፍጹም ልትጎዳ አልፈልግም። ቆይሽ፣ ታድያ አንተ ስታጣ ደስተኛ የምትሆን ይመስልሃል? አትሆንም ግን ደግሞ ከእኔ ጋር ስትሆን ይበስባታል። አትሸወድ ይለዋል ማለት ነው። እስኪ አስበው፣ ዝም ብላ ከመሬት ተነስተህ ስትለያት ምን ይመስላታል? አሁን እኮ ብዙ ጥያቄ፣ አይወደኝም ወይ? ምን ሳጉንዴበታለሁ ምስ እኔ ለፍቅር አልተፈጠርኩም፣ ሌሎቹ ብዙ ጥያቄዎቹ ጭንቅላቷ ላይ የተመላለሰ ይገኛል። እሺ ለነዚህ ሁሉ ጥያቄ ምን መልስ ልሰጣት ይመስልሃል? እልንጃ አላቅም እኔ ካልመለስኩላት እንድልጣት ትችላለች። መጣችን እና ጠየቀች ይህ እንበል ሲለው ጊዜ ለምሳሌ ምናጎደልኩብህ ብትልህ ምን ትላታለህ ሲለው፣ ምን እንዳጎደለችብት እነግራታለሁ። ጥሩ እሺ፣ እያለው ጥፋተኛ ነው ወይስ ጥፋተኛ ነኝ ወይስ ብትልህ አላጠፋሽም፣ እላታለሁኝ። ታዲያ ቆይ እኔ ለፍቅር አልተፈጠርኩም ብትልህስ ምን ትላታለህ? ከእናቴ ውጪ ለእኔ ለእኔ ሴት አቺ ብቻ እንደሆንሽ ነው ምነግራት። ፍቅር በአጋጣሚ እንዴት እንደዚህ ትላታለህ? ፍቅር መታገስ ይፈልጋል፣ ፍቅር መጽናት ይፈልጋል፣ ፍቅር ማለት መታገል ይፈልጋል እያለ ኪራይ ምን ሆነሃል? ፅናትን አትርቃት፣ ምን ሆነሃል? ይለዋል ማለት ነው። ሚኪ ያሳለፉት ነገር አንተን አታውቅም ይለዋል። እሺ እሷስ አይከፋትም እያለ ምንም አታውቅም። ችግርህን ነግረሃታል? አናግረህ እሺ ቤቲ፣ እንደዚህ ቤቱ የጎተትክ ስትመጣ ዝም ያለችህ ለምን ይመስልሃል? ስለምትወድህ ኮኖ ይላል። እኔም እኮ ስለምወዳት ነው እዚህ ውስጥ የገባሁት እያለ እሺ፣ በቃ ግን አንድ ነገር ልንገርህ አንተ ያለ ጽናት ደግሞ ጽናት ያለ አንተ መኖር እንደማትችሉ እወቁ እያለ እንግዲህ ምክር ሲሰጠው ኪራይ ምክሩን ምንም ነገር መስሎት አልታየውም ማለት ነው። እሱ ያው የጽናት ብሎ ነው፣ ጽናት እንዳትጎዳ ብሎ ነው። ያው የራቆት ፎቶውን ኪራይ አላወቀም እንጂ እንትኑ ጠፍተዋል ማለት ነው። ፍላሹን ጠፍተዋል። አዚ ጋር ምሮና ምሮና ናሆም በተራቸው እነሱ ፍቅራቸው የተገላለጹ ነው ይገኛሉ ማለት ነው። ግን እኮ አዋሳ እያለው ግን ስልክ አደ አደወልልኝ ነበረ ግን ብቸኝነት ስለሆን ደብሮኝ ነዋ እያለ ናሆሜ፣ እንደዚያ አይደለም እኮ ግን በቃ ቶ ትለዋለች ቶይ ያልሽኝ እኮ ስንት ነገር ትችያለሁ። እኔ ኮላታ አስቤ ነው ትለዋለች። በቃ ምሩ፣ እኔ ልደበረኝ ካልፈለግሽ በቃ የዚህ ጉዳይ አናውራ ይላታል ማለት ነው። እሺ ቆይ ግን እኔ ምልሽ ምን እኔ ነው ያላማረሽ ማለት ልወድሽ ወይም ላፈቅርሽ አልመሰለሽም እንዴ ይላታል። ሁለቱንም አይደለም ግን በቃ ናሆሜ፣ በእኔ ህመም ልትሰቃይ ስላልፈለክ ነው ትለዋለች። የነገሩ ታዩ ሲጀመር ስጫወት እንጂ ፍቅር ምናምን ያለብን ነገር አትወጅም፣ እባክህና ሆሜ እንደዛ ትበል ትለዋለች። እሺ ለማንኛውም በቃ አሁን እንሄድ በቃ እያሉ ብድግ ብሎ ተነስቶ ወደ ኪራይ ቤት እያመራሉ ማለት ነው። እዛም እያመሩ የተገኘ እንግዲህ ፅናት ክፍሏን ገብታ አልጋዋ ፍራሿን ላይ እያነጠፈች ያለ እንግዲህ አንድነት መታወቂያ ታገኛለች ከፍራሹ ስር ታገኘዋለች ማለት ነው። አሀ ድሮም ገምቼ ነበረ ይሄ አንድነት መታወቂያ የጠፋባት እንደ ብላ ገለባ ብታ ስታየው እንግዲህ ይሄማ ያልኩትን ነገር ነው። ማናት ማስረሻ እ ያለች እንግዲህ አንድነት ትክክለኛ ስሟ አይደለም ማለት ነው። ለካ ለዚህ ቤት ለሰላይነት ነው የገባችው። ድሮም ጠርጥሬ ነበረ ትላለች ማለት ነው። ጽናት ዓይንሽን ግለጭ፣ በዙሪያሽን ያለው ሁሉ ተረጂ ትላለች ማለት ነው። እንደዛ ብላ ታስባለች ማለት ነው። አንደውነት ማቆ ነው ምሩ በብልጥነት መራመድ አለብኝ ትላለች ማለት ነው። አሁን እንዳላወቀ ሆኜ ቀስ በቀስ በቀስ ሁሉም ነገሮች ማወቅ አለብኝ ትላለች። የዛሬ ቪዲዮ ስለነበረ ቆይታ በዚሁ እናበቃለን። በቀጤ እስከምንገናኝ ቻት ሰንብቱ።